የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በአራት ሺህ ሁለት መቶ ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንልዎት መጥተናል። በአድዋ 00 ሙዚየም ፊትለፊት ወይም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው፣ ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺ ብር ቅድመ ክፍያ በጠቅላላ ዋጋ 3 ሚሊዮን 900 ሺ ብር ጀምሮ እስከ 10 በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ ቴምር ሪልስቴቶ ነን እኛ ጋር ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳን እንት ነኝ የ2017 የፌዴራል መንግስት በጀት የ417 ቢሊዮን ብር ያልተጣራ ጉድለት እንዳለበት ተነገረም። በኢትዮጵያ በቅርቡ መስማት የተሳናቸው ሰዎች መኪና ማሽከርከር ሊጀምሩ ነው ተባለ። ከ246 ሚሊየን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ ዕቃዎች በቁጥጥር ስር ዋሉ። ኬንያውያን ወጣቶች ኩላሊታቸውን በአንድ የሞተር ሳይክል በሚገመት ዋጋ እየሸጡ እንደሆነ ተነገረ። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። የ2018 የፌዴራል መንግስት አጠቃላይ በጀት የተገደበ የበጀት ጉድለት እንዲኖረው ተደርጎ የተዘጋጀ መሆኑ ተገለጸም። ለአመቱ የተዘጋጀው በጀት የ417 ቢሊዮን ብር ያልተጣራ ጉድለት ያለው እንደሆነ ተሰምቷል። ይህንን ጉድለት ከሀገር ውስጥና ከውጭ በሚገኝ ብድር ለመሸፈን መታቀዱንም የገንዘብ ሚኒስቴር ገልጿል። ሚኒስቴሩ የ2018 የፌዴራል መንግስት ጠቅላላ ወጪ በጀት 1.93 ትሪሊዮን ብር እንዲሆን መቅረቡንም ይፋ አድርጓል። ገንዘቡ ለ2017 ተጨማሪ በጀትን ጨምሮ ጸድቆ ከነበረው የፌዴራል መንግስት የወጪ በጀት የ494 ቢሊዮን ብር ብልጫ እንዳለውም ታውቋል። ከተያዘው አጠቃላይ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415.2 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልሎች የበጀት ድጋፍ፣ 14 ቢሊዮን ብር ደግሞ ለክልሎች የዘላቂ ልማት ግቦች ማስፈጸሚያም ድጋፍ የተደለደለ መሆኑ ተነግሯል። ከተመደበው የፌዴራል መንግስት የመደበኛ ወጪ በጀት 39 ከፍተኛው ድርሻ የተደለደለው የማዕከላዊ መንግስትን የሀገር ውስጥና የውጭ ዕዳ ለመክፈል እንደሆነም ተመላክቷል። ለአመቱ ከተመደበው የካፒታል በጀት ከ74.5 በመቶ በላይ የሚሆነው ለዋና ዋና መንገዶች እንዲሁም ነባሮቹን ለማጠናከርና ለተጀመሩ ፕሮጀክቶች ማስፈጸሚያ የተያዘ እንደሆነም የገንዘብ ሚኒስቴር ይፋ አድርጓል። ከተያዘው 1.93 ትሪልየን ብር ውስጥም 1.23 ትሪልየን ብር ታክስና ታክስ ካልሆኑ ገቢዎች ይሰበስባል ተብሎ እንደሚጠበቅ የገንዘብ ሚኒስቴር ገልጿል። በኢትዮጵያ በቅርቡ መስማት የተሳናቸው ሰዎች መኪና ማሽከርከር ሊጀምሩ ነው ተባለ። መስማት የተሳናቸው ግለሰቦች የመንጃ ፈቃድ እንዲያገኙ እንዲፈቀድ ከ40 ዓመታት በላይ ጥያቄ ሲቀርብ ቆይቷል ነው የተባለው። አሁን ይህ ጥያቄ ምላሽ አግኝቶ መስማት የተሳናቸው ሰዎች መኪና ሊያሽከረክሩ እንደሆነ ነው የታወቀው። እነዚህ ግለሰቦች በሚያሽከረክሩት መኪና ላይ መስማት የተሳነው የሚል እስቲከር እንደሚለጠፍም ተነግሯል። የትራፊክ ፖሊስ አባላትም መስማት ከተሳናቸው አሽከርካሪዎች ጋር ሊያግባባቸው የሚችል መሰረታ የሚባሉ የምልክት ቋንቋ ስልጠናዎችን እየወሰዱ እንደሆነ ነው ይፋ የተደረገው። የአዲስ አበባ ከተማ አስተዳደር የአሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን መስማት የተሳናቸው ዜጋዎች መኪና እንዲያሽከረክሩ የተፈቀደ መሆኑን ገልጾ ይህንን ማድረግ የሚያስችል የመንጃ ፍቃድ ትምህርት ቤት መዘጋጀቱንም ይፋ አድርጓል። በኢትዮጵያ መስማት ለተሳናቸው ዜጋዎች የመንጃ ፍቃድ ስልጠናና የማሽከርከር ፍቃድ ጥያቄ ሲቀርብ የቆየው ለአርባ አምስት ዓመታት እንደሆነ ታውቋል። ለዚህ የሚሆን የህግ ማዕቀፍ ባለመኖሩ ጥያቄው ሳይመለስም ዘልቋል። ከአምስት ዓመት በፊት በፌዴራል ትራንስፖርትና ሎጂስቲክስ ሚኒስቴር በኩል የሕግ ማዕቀፍ እንደወጣለት ይታወሳል። በድሬዳዋ ጉምሩክ ኮሚሽን ጽህፈት ቤት ከ246 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸው ተሰማም የድሬዳዋ ጉምሩክ ኮሚሽን ቅርንጫፍ ጽህፈት ቤት ከግንቦት 22 እስከ ግንቦት 25 2017 ዓ ም ባከናወነው ልዩ ኦፕሬሽን እቃዎቹ ተይዘዋል የተባለው በዚህም ግምታዊ ዋጋ ያላቸው 198 ሚሊዮን ብር የሆኑ የኮንትሮባንድ እቃዎች በተለያዩ ተሽከርካሪዎች ተጭነው መነሻቸውን ሶማሌላንድ በማድረግ ወደ መሀል ሀገር ለማስገባት እንቅስቃሴ ሲደረግ ማድረግ ነው የተያዙት ተብሏል። ከዚህ በተጨማሪም በተለያዩ ተሽከርካሪዎች የተጫኑና ወደ መሃል ሀገር ሊገቡ የነበሩ 46 ሚሊዮን ብር ግምታዊ ዋጋ ያላቸው ዕቃዎች በሶማሌ ክልል እንዲሁም 8 ሚሊዮን ብር የሚገመቱ እቃዎች በሀረር ከተማና በሶማሌ ክልል እንደተያዘ ነው የድሬድዋ ጉምሩክ ኮሚሽን ጽፈት ቤት ይፋ ያደረገው። በመጨረሻም ኬንያውያን ወጣቶች ኩላሊታቸውን በአንድ የሞተር ሳይክል በሚገመት ዋጋ እየሸጡ እንደሆነ ተሰማም። በከፋ ድህነት ምክንያት ኬንያውያን ወጣቶች አካላቸውን እየሸጡ ነው ሲባል የሚባል ገዢዎቹ ደግሞ ሀብታም የውጭ ሀገር ዜጎች ናቸው። ወጣት ኬንያውያን ከመላው ዓለም የኩላሊት ንቅለ ተከላ ሕክምና ለማድረግ ወደ ኬንያ ለሚጓዙ የውጭ ዜጎች ነው እየሸጡ መሆናቸው የታወቀው። በህንዳውያን ባለሀብቶች በሚመራው ሜድሂል በተሰኘ ሆስፒታል አማካኝነት ይህ ህገወጥ የአካል ንግድ እንደሚከናወን ቻናል ፎር በተባለው ሚዲያም የምርመራ ዘገባ ተጋልጧል። ለዘገባው የተመረጡ አስር ወጣት ኬንያውያን የኩላሊት ንቅለ ተከላ ሕክምና ለማድረግ ከውጭ ሀገራት ለሚመጡ ሰዎች ነው የሚሸጠው አካላቸውን ወጥተው በሚሸጡትና በገዢዎቹ መካከል በርካታ ገንዘብ የሚያገኙ ደላሎች እንዳሉም ይኸው ዘገባ ያመላክታል። ከአስር በላይ የሚሆኑት ወጣቶች በዚሁ ሜድሂል በተሰኘው ሆስፒታል ነው አካላቸውን መሸጣቸውን የገለጹት። ይህ ሆስፒታል ህገወጥ የኩላሊት ንቅለ ተክላ በማከናወን በርካታ ገንዘብ እንደሚሰራም ተረጋግጧል። የቀረበበትንም ህገወጥ የአካል ንግድ ወቀሳም እንደማይቀበለው ሆስፒታሉ ገልጿል። እኛ ስራችን የታካሚዎቻችንን ህይወት መታደግ ነው። ኩላሊታቸውን ስለሚሸጡት ግለሰቦች አይመለከተንም ብሏል። ሆስፒታሉ የኩላሊት ንቅለ ተክላ ለማድረግ ከአውሮፓና ከመላው ዓለም ለሚመጡ ታካሚዎች ኩላሊት ከኬንያውያን ወጣቶች በአንድ ሞተር ሳይክል በሚተመን ዋጋም እንዲያገኙ በማድረግ ሕክምናውን ይሰጣል። ጉዳዩን በተመለከተ በሆስፒታል ውስጥ በነርስነት የምትሰራ ኬንያዊት ወጣት ኬንያውያን በጣም ትንሽ ሳንቲም ለማግኘት ብለው ህይወታቸውን በዚህ ሆስፒታል እያጡ ነው፣ ይህንን እውነት መላው ዓለም ይወቀው ስትል ሀሳቧን ገልጻለች። እድሜያቸው በሃያዎቹ የሚገኙ ኬንያውያን አካላቸውን በደላሎቹ አገናኝነት ከሸጡ በኋላ በኋላ ሞተር ሳይክል በመግዛት የታክሲ ስራን ይሰራሉ። ሁሉም አካላቸውን የሸጡት ወጣቶች አንዲት ሞተር ሳይክል ከመግዛት ውጪ ገንዘቡ አላገለገላቸውም። በዚህ መንገድ ህክምና ያገኙ የውጭ ሀገር ዜጎችም የኩላሊት ንቅለ ተከላ ህክምና ለማግኘት ትክክለኛው ቦታ ኬንያ ነች፣ ኑ በዚህ በጣም በዝቅተኛ ዋጋ ታገኛላችሁ አይነት ይዘት ያለው ማስታወቂያ፣ እንዲሁም ምስክርነት በሆስፒታሉ ማህበራዊ ሚዲያ ላይ ለቀዋል። የቱጃሩ ኤለን መስክ አባት ልጄ ከትራምፕ ጋር የገባበትን ግጭት ይፋ በማድረጉ ስህተት ሰርቷል አሉ። በፕሬዚዳንት ትራምፕና በኤለን መስክ መካከል የተፈጠረው አለመግባባት ተካሮ አሁንም ቀጥሏል። መስክ ይህንን የሁለቱን አለመግባባት ወደ አደባባይ ማውጣቱ ትክክል አለመሆኑን አባቱ ኤሮል ይፋ አድርጓል። ፕሬዚዳንት ትራምፕ ቅዳሜ ዕለት ከመስክ ጋር የነበራቸው ግንኙነት ማብቃቱን ገልጸው መስክ ዲሞክራቶች ለመደገፍ የገንዘብ ድጋፍ የሚያደርግ ከሆነም ከባድ መዘዝ እንደሚኖር ከወዲሁ ይወቀው ብለዋል። ኤለን መስክ የ24ቱን የትራምፕ የምርጫ ዘመቻ በከፍተኛ ሁኔታ በገንዘብ መደገፉ የሚታወስ ነው። ይህ አዋዜ ልዩ ላልሰማችሁ ነው። የከተማ መሃል ምሳሌ፣ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊትለፊት ወይም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺ ብር ቅድመ ክፍያ በጠቅላላ ዋጋ 3 ሚሊዮን 900 ሺ ብር ጀምሮ እስከ 10% በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪልስቴቶ ሰዎች ነን እኛ ጋ ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን።